አይሆንም እና ያ ነገር ለምንድን ነው ታይዋለሽ፣ አብረሹ ምናምን ትገናኛለሽ። ያንን ነገር ነው የምታስታወሹም የሆነ ቃላቶች ከተነጋገርሽ፣ ግን ያንን ሪሌሽን ከት ካደረግሹ፣ ግንኙነትሽን በልክ ካደረግሹ፣ በቃ ትታይዋለሽ ማለት ነው እንጂ ግዴታ መመላለስ፣ እሱ ሰደበኝ፣ እሱ እንዲያደርገኝ ዱላ መነሳሳት ምናምን ተገቢ ነው ብዬ አላስብም እኔ። አንዳንዴ ጥለሽ ማለፍ፣ ህሊና ይውቀሰው፣ ህሊና ይውቀሰው። እኔ ማይሆን ስም ሊሰጠኝ ይችላል። ማይሆን ነገር ልባል እችላለሁ። ብዙ ነገር ልባል እችላለሁ። መልሱ ከእግዚአብሔር ነው የምል መልሱ ከእግዚአብሔር ነው። እኔ የምናገባኝ እኔ እራሴን ካወቅኩኝ እና እኔ ባላደረግኩን ነገር ብባል ምናምን ምንም አይመስለኝም። ምን እሷ ሞኝ ነች፣ እሷ እንዲህ ነች፣ እሷ እንዲህ ነች፣ ይሄ ነው ምናምን ቢባል እኔ ምንም አደለም። አንዳንድ ሰዎች እንደሚያደረጎች ታውቂያለሽ፣ በደህና ጊዜ አብረሽ አውርተሽ አብረሽ የሆነ ነገር አሳልፈሽ ምናምን የሆነ ጥር ሲፈጠር የሚወጣ ነገር፣ በጣም መጠላው ነገር የምር እሷ ይሄናት ይሄናት ይሄናት ይሄናት። መጀመሪያ አስቀድመሽ ነግረሽኝ ከሆነ ኦኬ ያ የኔ ስህተት ነው፣ እንደምን መጀመሪያ ማቀዋለው። ግን በፊት ለሚስጥር ተብሎ ተይዞ ያ ሪሌሽን ሲፈርስ የሚወጣ ነገር አስበሽቸዋል። ብዙ ጊዜ እኮ አሁን እኛ ጋር በሴት ጓደኞች ላይ የሚፈጠረው ነገር ይሄ አይደለን። ይሁን ነገር ሲባል ድሮም እኮ ከእሷም ይጠበቃል ምናምን የሚባሉ ነገሮች አሉ። ያ ነገሮች ይጎዱታል ያ ሰውን። አሁን እንደዛ ብሎሽ ነገር ላይ ስትጣረቂ፣ እርግጠኛነሽ ያ ጓደኝነት ያ መተሳሰብ ያ ፍቅር እንደገና ዳግም አብሮ ይመለሳል? ኔቨር አይመለስም። ውጥ ተሸርሽሯል። ልክ ውሃ እንዴት ነው መሬትን የሚሸረሽረው፣ ልብሽም ለሷ ያለው ቦታ፣ እምነቷ፣ ምኗ እነዛ ተሸርሽሯል ማለት ነው። አንዳንዴ ዝምታ ለዛ ለዛ እንትን ተናግሬ ከሚቆጨኝ ከሚፀፅተኝ ነገ ሰላም በሆንኩ ቁጥር ቆሳኩ። በፊት እንዲያርጋኛለች እንዲያርጋያት ራሱ ይቅርታ ልገላት አለው። እንዲህ ማድረግ እኮ ለእሷ እንዲያደርይሽ ብዙ ነገሮችን ይዞብሽ መጣ። ስለዚህ ቢቀርስ ያ ሰው ቢቀርስ ማለት አንዴ ልቤን አድምተዋለች አቁሱለዋለ። እምነቴ ጠብቷል። ምን ጠብቷል? ዳግም በህይወቴ ስመጣ ለምን እንደመጣች ለምን አውቃለሁኝ ከዚህ ከዚ በላይ ልጎዳኝስ ቢሆን ሶ እኔም ጥፋተኛ ከሆንኩኝ፣ እሷን ዳግም መልሼ ማግኘት አልፈልግም። ይቅርታ ካረገችልኝ ይቅርታውን እቀበላለሁ። ግን ደግሜ የቀርቤ እሷ መጉዳት አልፈልግም። ለምን ውስጤ እያወቀው ዳግም ተመልሼ ከሷ ጋር ሆኜ የእውነተኛ ጓደኝነታችን እንደማይዘርቅ እያወቅኩት አንዴ ማለት ነው። የትኛውም ሪሌሽን አንዴ የሆነ ከተሸረሸረ የሆነ እንቅፋ መትወት ከወደቀ ገባሻ አይደለም ከወደቀ ገና መንገዳገዱ ላይ እያለ ካላስተካከልሽው ማለት ነው፣ መሰሶውን ካላስተካከልሽው ከወደቀ በኋላ እንደዛ ልመልሰው ብትይ ለምዶ ተቀልሽ ያ ነገር እዛ ጋር ተጎድተዋላ። ሰው እንዴት ነው የምትመልሺው? መመለስ እኮ ይከብዳል። የትኛውንም ነገር ወደ ነበረበት መመለስ በጣም የሚከብደው፣ ሳይወድቅ መንገዳገዱ ላይ እያለ ከመለስሽው ታግሰሹ በትህትና በምናደርገሹ በምትችዩ በምትቻቻዩ ማለት ዋጋ ከፍለሽበት የመለሹው ነገር ጣዕም አለው። ለምን አልተበላሸም? ሊበላሽ ሲል ነው የመለሹው። እኛ ግን እንደዛ እናደርግም። አቦ የታባቱ አቦ የታባቷ ምናምን እንደዛ እንላለን። ማለት እንደዛ ስንል በቃ ሪሌሽናችን አለቀለት ማለት ነው። ይህ ከዚህ ሁሉ መቻቻል ዝም ማለት አንዳንዴ እኛ ዝምንል ሞኝንን ምናምን እንደዛ ምናስብ ሰዎች አለን ዝም ካሉ ይቺ ሞኝ እንዲህ እናድርጋለን ዝም ካሉ ላይ ወንድም ይሁን ለሴት ላይ ሁላችንም ይህ እሱ እኮ ሞኝ ነው እንደዚህ እናድርገው ምናምን የሆነ መጠቀሚያ የሚያደረጉሽ ነገሮች አሉ ገባሽ አደለ ግን ያ ሰው ዝም ያለሽ ዝም የሚል ሰው ብልጥ ነው ሞኝ እየታገሰሽ ነው እያሳለፈሽ ነው እና እየታዘበሽ ነው ገባሽ አይደል? እየታዘበሽ ነው። እሱ ስትሰድቢው የሆነ ስታንቋሽሽው ስትናገር የሆነ ምዝም ያለይ ሰው እየታዘበሽ እንጂ ሞኝ ሆኖ አደለም። ለአንቺ ወይ ደግሞ በቂ መልስ አትወሎሽ አደለም። የትኛውም ሰው ኮሙ ሊናገር ካለ ኮ ይናገራል። በምድር ላይ መናገር የማይችል ሰው አለ እንዴ? እንደው በተፈጥሮ እንደው የማይናገር ሰው ካልሆነ ዲዳ ምንለዋል አለ፣ በተፈጥሮ ወይ ደግሞ የማይሰማ እሱ ካልሆነ በስተቀር በምድር ላይ ማይናገር ሰው አለ ብዬ አላስብም። የማይናገሩት ግን ብልጥ ስለሆኑ ነው። በትህትና እያሸነፉች ነው። እና ለዛ ነው እኔ ብዙ ጊዜ መናገር ደስ ስለማይለኝ በዝምታ ማሳልፋቸው እኮ ጊዜያቶች አሉ። አንዳንዴ ዝም ብዬ በቃ ለምን፣ ዝምታ ብዙ መልስ አለው አይደለ? ዝምታዎች እኮ ብዙ መልሶች አለው። ግን አሁን አሁን ላይ ያው እናገራለሁ። ግን የሆነ ተናግሬ ደግሞ ባልተናገርኩኝ የምላቸው ነገሮች የሆነ ይጸጽተኛል። እና አዎ መናገር ጥሩ ነው። ከውስጥ ያለ በሽታ ይወጣልሻል፣ ጤናማ ትሆኛለሽ። አንቺ በነገራችን ላይ ለምን መሰለሽ፣ አንዳንዴ ንግግሮችን ጀምረሽ ራሱ መተው የለብሽም። እስኪ ወጣልሽ መናገር አለብሽ። አንዳንድ ጊዜ ስለምን አሁን ለምሳሌ የሆነ ነገር ቢሆን ምናምን ብለሽ ቀንሰሻላ ላይ ላይ ምናምን ስትናገሪ እና ከውስጥ ስትናገሪ አንድ አይደለም። ገባሽ ለራስ ጤና መናገር ጥሩ ነው። ግብሻል። ውስጥሽ ውስጥ የሚመላለስ ጥያቄ ከሆነ መናገርን የመሰለ ነገር የለም። ግን ደግሞ ስትናገሪ በምን አግባብ መናገር አለብኝ? ግብሻል። እነኛንም ሰዎች በማይጎዳ ለመሰለች መልሰሽ የምትጸጸችውን አይነት ንግግር አለመናገር ብዬ አምናለሁ። ለዛ ነው እኔ አሁን እንደዚህ አይነት ንግግሮችን በተረጋጋ መንገድ ቢሆን መናገር እችላለሁ፣ ግን ይሄ እየጮሽ እኔም እየጮኩ ከሆነ መናገር አልፈልግም። ለዚህ ነው ዝም አልኩሽ እኮ። ለምን ኦቨር ትሆኛለሽ አንቺ? ምልካለሽ፣ ያን ሰው ልካለው። ገብቶሻል። ተያይዘሽ ያልሆነ ንግግር ውስጥ ትገቢያለሽ ማለት ነው። ስለዚህ ባልናገር ብዬ የምለው ለዚህ ነው። የሚደብረኝ በነገራችን ላይ እኔ ንግግሮችን ከተናገርኩ ይወጣልኛል። ነፃ ነኝ። በጣም ደስተኛ ነኝ ማለት ነው። ግን ተናግሬ ያልወጣልኝ ነገር ከሆነ በጣም ለረጅም ጊዜ ይዛለሁ በጣም አብላላለሁ ውስጤ ነገር እበላለሁ በጣም ማለት ነው ግን ከተናገርኩኝ እኔ ሰላም ነኝ ግብሳ ለዚህ ነው እኔ ብዙ እንደዚህ የሆነ ነገሮችንም መያዝ አልፈልገው ማለት ነው በተለይ የማይጠቅመኝ ነገር ውስጤ ወይ በቃ ያን ሰው ማየት አልፈልግም ካልተናገርኩኝና ካልወጣልኝ ማለት ነው ግብሳ እንኛ ሰዎች በእነሱ አካባቢ ላይ መገኘት አልፈልግም። ግን ነገሩ ኦኬ እየያዘኝ ነው በዛ አካባቢ ላይ ይሄ ጉዳዩ ተናግሬ ባልወጣልኝ ሰዎች ጋር